በህገ ወጥ መንገድ ሰዎችን የሚያግቱና መንገድ የሚዘጉ አካላትን በመታገል ማህበረሰቡ ለጋራ ሰላም በትኩረት እንዲሰራ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ጠየቁ። ዘላቂ ሰላምን በማረጋገጥ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባ በምዕራብ ጎንደር ዞን መተማ ወረዳ በተካሄደ የሰላም ውይይት ተገልጿል። የኤልያስ ጋሻውን ዘገባ ደረጀ ደርበው ያቀርበዋል። በምዕራብ ጎንደር ዞን መተማ ወረዳ ከተለያዩ ቀበሌዎች ከተውጣጡ የኅብረተሰብ ክፍሎች ጋር የሰላም ውይይት ተካሂዷል። ውይይቱ ከጎንደር መተማና ከመተማ ቋራ ያለው የመንገድ እንቅስቃሴን ሰላማዊ በማድረግ የኅብረተሰቡን የዕለት ተዕለት እንቅስቃሴ ማስቀጠል ላይ ያተኮረ ነው። በወረዳው ያለውን ሰላም ለማረጋገጥ የእያንዳንዱ ቀበሌ ማኅበረሰብ ቀጠናውን ተደራጅቶ መጠበቅ እንደሚገባው የውይይቱ ተሳታፊዎች ተናግረዋል። ሰላሙ እንዴት እናስቀጥለው? ወደ እኛ ስንመጣስ ታዘዞ እስከ መተማና እስከ ደለጎ ያለው መንገድ እንደኔ መስሎ የሚታየኝ ቀበሌ ቀበሌዎቹ ድርሻቸውን መውሰድ ነው። እንደ ሽንፋ ሽንፋ ድርሻውን ይውሰድ፣ እንደ ጉባኤ ጉባኤ ድርሻውን ይውሰድ፣ ይጠብቅ አገሩን ሕዝቡ ይህንን ዋና መንገድ ከዚህም ከገንዶ እስከ ቋራ ያለው መንገድ ሕዝቡ ባለቤት ይሁን። ባለቤት ሊሆን መቻል አለበት። መከላከያ ብቻውን ሊያጸደው አይችልም። የህዝብንና የመንግስትን የሰላም ጥሪ ተቀብለው ወደ ቀያቸው የሚመጡ አካላትን መንግስት የማቋቋሚያ ድጎማ እንዲያደርግላቸው ተሳታፊዎች ጠይቀዋል። እነዚህን ልጆች አሁን እንግባ፣ ወደ መንግስት እየተጠጋን ነው፣ ከህዝባችን ጎን ነን ካሉ መንግስት ድርሻውን ቦታ ካለ ቦታ ይስጣቸው፣ ይረፉ። በህዝባቸው ጎን ከመንግስት ጋር አብረው እንዲኖሩ ስራ ቢሰራ ወደ ሱ የሚጠጉትን ኃይሎች ስምሪት በመስጠት የጋራ የሆነ የሚፈልጉትን ሐሳብ በመውሰድ የማስተዳደር የማቋቋም ይህ ኃይል መሬት የሚፈልግ ከሆነ መሬት እንዲሰጠው ማድረግ ነው። ይህ ኃይል ማረስ የሚፈልግ ከሆነ እንዲያርስ ማድረግ ነው። በህገወጥ መንገድ ሰዎችን የሚያግቱና መንገድ የሚዘጉ አካላትን በመታገል ማህበረሰቡ ለጋራ ሰላም በትኩረት መስራት እንደሚጠበቅበት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ አሳስበዋል። ተደናግሮ የሄደ ህዝብ አብሮ የጨፈረ አብሮ የዘረፈ አብሮ የገደለ ዛሬ ተጸጽቶ በርካታ ህዝብ ተመልሷል። ከ200 ሺህ በላይ ህዝብ አወያይተናል። አሁንም እናወያያለን። ከመደናገር ወቶ ህብረተሰቡ አካባቢውን እንዲጠብቅ ሰፈሩን እንዲጠብቅ እናደርጋለን። በአካባቢው የተፈጠረውን የሰላም ችግር በዘላቂነት ለመፍታት መንግስት እየሰራ መሆኑን የተናገሩት ዋና አስተዳዳሪው ህብረተሰቡን በማሳተፍ የተጀመረውን የህግ የበላይነት የማረጋገጥ ስራ ተጠናክሮ ይቀጥላል ብለዋል። ክንዳችን አልዛልም፣ ለጠላት አንንበረከክም። ይህን ማወቅ አለባችሁ። ህዝቡ በጎናችን ሊቆም ይገባል። በርካታ ከሁለት መቶ ሰባ በላይ ተሐድሶ ስልጠና ወስደው የመጀመሪያ ዙር መቋቋሚያ ተሰጠው ወደ ማህበረሰቡ ተቀላቅለዋል። የታጠቁ አካላት ወደ ሰላም እንዲመጡ የመንግስት ፍላጎት መሆኑን የአማራ ክልል ስራ አመራር አካዳሚ የህዝብ ግንኙነት ዳይሬክተር አቶ ጋሻው ገብሬ አስረድተዋል። በስርዓት መሳሪያዎቻቸውን ያስረክባሉ፣ ስልጠና ይሰጣቸዋል። ስልጠና ተሰጧቸው መሬት ነው የሚያስፈልግ ከሆነ መሬት ይሰጣል ሰራዊት ሁኜ እቀጥላለሁ የሚል ከሆነ መብቱ ነው የመንግስት ሰራተኛ የነበረ ካለ ወደ ስራው ይመለሳል እንደ ማንኛውም ሰው አርሶ አደር የነበረ ደግሞ ወደ አርሶ አደርነቱ ነው የሚመለስ ማህበረሰቡ ልዩነትን ሳይሆን ሀገራዊ አንድነትን በማጠናከር ሰላምን ዘላቂ ለማድረግ እንዲተባበርም ጥሪ አቅርበዋል